በላይ ካመሰግናለሁ እንዴት ነሽ ወዴ አለሁልሽ። እኔ ወዴ አልሐምዱሊላህ፣ አንቺ እንዴት ነሽ? ለኝ በነገራችን ላይ ቁጥርሽን ሰጅየው ነበር ማለት ነው። ለምንድን ነው ዋስታፕ ላይ የማይወጣው? ዋስታፕ አልወጣልኝም ማለት ነው። እስኪ ደግሞ እሞክረዋለሁ። ጠዋት እንቅልፍ በጣም እንቅልፍ ይመጣ ነበር እና ተኛ ሆኝ ማለት ነው።

ይሄ ደግሞ እንትን ነው ማለት ነው። ዝም ብሎ በር አያስገባም። በር ባለው ልገባ ነው። እንደገና በተንሸራታችሁ ነው የገባሁት የሚገርምሽ ነገር አሰላሙ አሌይኩም ወአሌይኩም ሳላም ወረህመቱላሂ ወበረካቱህ። ከሞዬ እንኳን ደህና መጣሽ ማሬ። የዛሬው በር የለውም። ላይክ አመሰግናለው። በር አለው የለውም? እስኪ ንገሩኝ። የነከሞ ማለት ነው በር ካልለው እንዲገናል ወጣ ነው እንደገባ ነው ከሙ የተሰማሻል? ንገርን ከተሰማሽ ማለት ነው። ረሱል እንዲህ ረሱል ስለላ ወሰለም እንዲህ ብለዋል፣ ከህዝቦች ለእኔ የበረታ ፍቅር ያላቸው ከእኔ በኋላ የሚመጡ ሰዎች ይኖራሉ። እንዲ አሰማ ማይሻል አሰማም

ማአሰላም ሀባቢ፣ መጣሁኝ እንዴ። ገና ጠብቁኝ። ለእኔ ብቻ ነው የሚያሳየኝ በር፣ ለእናንተ ሳይሆን ለእኔ ብቻ። ምክንያቱም ይሄ አከባቢ ልክ አይደለም ማለት ነው።